ፍቅር ተንኮለኛ ወይዘሮ እታለም ወላጅ እናቷ ከእቤት አባረረቻት። እቤት ያሉትን ወይንም የሚቀጠሩትን ዘመድም ሆነ እረዳት የቤት ሰራተኞችን የማታስቀምጠው የምታስቸግረው እውነቱን እናቷ ደርሳባት በስትልክ የሰው ልጅ ለምን ታመናጭቅ ያለሽ ሰራተኞቹም ስራቸውን በስርዓት ተሰርተው ለምን ከኋላ አንቺ ታበላሽባቸዋለሽ ብላ ብትጠይቃትም አንቺ እኔን ከቤት ሰራተኞች አሳንሰሽ ነው የምታየኝ እሄድልሻለሁ ብላ ዴቭን አይንያጌ አደይ ወሰደችው። አሁን ደግሞ ከጥበቃው ጋር ምን ትሰራለች ሮማን እያለች ሮማንን በጣም እያመነጫጭቀቻት ነው። እናትም ልጇን ብታስጠነቅቃትም እሷ ደግሞ ከክፋት ልትቆጠብ አልቻለችም። የአደይ አባት ስለ ልጃቸው መአግባት የእሳቸው ምርጫ ብቻ እንዲያገቡላቸው እንጂ ከከተማ የመጡት ያችን ልጃቸውን እውነቱን ለማሳወቅ መሆኑን አላወቁም። የአደይ እናትም አላወቁም። የአደይ እህት ብርሃን ደግሞ ሁሉም ጓደኞቼ እህቶ እህቴ ከተማ ገቡ፣ አገቡ፣ ጓደኛ ያዙ፣ እኔ ብቻ ዝቀረሁ፣ ምን እሰራለሁ? የከተማ ባል ከመጣልኝ እኔም አገባለሁ። ዴቪዬ ደግሞ በጣም ተወዳጅና ምርጥ ሰው ነው። ለሱ ደስ ያለውን ምግብ ሰርቼ አስደስተዋለሁ፣ እሰጠዋለሁ፣ እጋብዘዋለሁ አለች። ያደይ እናት እንዴት እንደዚህ ልትትቻለች ቤት ያፈራውን ብቻ ነው ሰርተሽ መጋበዝ እንጂ ሌላ ነገር መስራት ለምን አስፈለገ? ብለው ለእሳቸው እሳቸው ለልጃቸው ተናግረዋል። እሷ ግን እሱን መጥራት አለብኝ ብላ ውጭ ላይ ነበርና እሱን ወደ ቤት ማምጣት ፈልጋል። እውነቱን ምን እንደተሰማህና ምን እንዳሰብህ ንገረኝ። እኔ ፍርጥ አድርጌ እውነቱን ልናገር ብሎ ደመቀ ለዴቨስ ሲነግረው ዴቭ ቢያስፈራው፣ እውነቱን ደግሞ ለሱ ተናግሮ ማሳወቅ ፈልጓል። ባደይ አባት ትዕዛዝ ሁለቱ የሚታዘዙት አለልኝና ጫንዬ ውሳኔያቸውን ላደይ አባት አሳውቋል። እኛ እስከ መቼ ያንተ ሰራተኛና ከአንተ ስር እንኖራለን? አንተ እያዘዝከን እኛ ያንተን መሬት ውሃ እያጠጣን ተንከባካቢ አምራች ነው እንጂ የሆነው፣ ከመሬቱ እንኳን ለኛ መቼ ሰጠህን? ልጆቹ ንብረታቸውን የአባታቸውን ድርሻ ቢጠይቁህም ይገባሃል ስጣቸው ብሎ አለልኝ ላደይ አባት ሲናገር፣ አንተ ከአጠገቤ ቆመ መከራከር ሲገባ እንዴት ለልጆቹ ይገባቸዋል ብለ ትከራከርላቸዋለህ አሁን ጫንዬ በል አልልኝን ግረፈው አለው። እሱን ታውቀው የለ ለመንበሱ ቂም ትይዝበታለህ ጠጥቶ ነው መጠጥ ብሎ ላደይ አባት ቢናገርም ያደይ አባት በጣም ፎከር። ጫንዬ እባክህ አልልኝ ዝም በል ቢለው አለኝ አልልኝም እውነቱን ተናግሯ። ከከተማ የሄደችው ዴቭና ደመቀን ተከትላ የሄደችው እሮ ታዬ ደግሞ ብሎ እየቀረጸች ጫካ ውስጥ እያገኛት ይች ደግሞ ኬት የመጣች ድም ቡሽ ቡሽ የምታምር ልጅ ናት። ኬትን የመጣሹ ብሎ ጠይቃት። ከከተማ ነዴቭን ተከትዬ ነው የመጣሁት። ከነ አደይ አለችበት ብሎ ጠየቃት። አዎ አለችው። ነስኪ በሰላምታ ብቻ የሚበቃ አይደለም፣ ጉንጭ ሽልሳምሽ ብሏት ሊዛ ትጠጋ ሲል እየሮጠች ሄደች። እሱም ደግሞ በዛ ተገርሞ የውበቷ የልጅቷ ማማር በጣም እገርሞታል። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ይብዛ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ እንዲሁም ቪዲዮውን ላይክና ሸር በማድረግ እስከ መጨረሻው እንድትከታተሉት እላለሁ። ሰራተኛዋ አደይ ክፍል እ መቶ ሃምሳ አራት ቤዛ በድጋሜ ወደ እሊሊ ጋር መከሰት እፈልጋለች። ሌላ ተንኮል ማሰብ አስባለች፣ ግና አትሳካላትም። ባቡሬ ወደ ሆስፒታል ይዟት ይሄድ፣ ሊሊን ተነሽ እንሂድ እያላት፣ እሷም ስለ ጤንነቷ አሁን ደህናነኝ ስትል በግድ ይዟት ሊሄድ ወስኖ ድንገት በር ላይ ሲያገኛት ምን ትሰሪ ያለሽ ብሎ ጠየቃት። በዚያም ደግሞ ነይ ብላይ ነው በዚህ ቤት አካባቢ ስታርፊ እኔንም ጠይቅኝ ብላኛለች ብላለ ባቡሬ ነገረች። የአንቺ ስራ መቼ ጠፋኝና እኔን ታታልልኛለሽ ብሎ እሱ ብሏታል። ሊሊም ታገኘቻት ምን ትሰሪ ያለሽ እዚህ ብላ ጠየቀቻት። ምን ትመልስ ግራ ገባት፣ ተርበተበት ከጥበቃው ጋር ምን ትሰሪያለሽ? አደይም የቤት ሰራተኛ ሆና ዴቭነት ቃኝ ወሰደችው። አንቺ ደግሞ ስራሽን ለምን አትሰሪም ብላ የቁም ሳጥኑን ልብስ እንዳለ አውጥታ መልሳ እንድትደክም ያደረገቻትም ሮማንን ወይዘሮ ታለምን በጣም ተቆጥታት፣ እንዴት ስራሽን ጠንቅቀሽ ሳትሰሪ ከጥበቃው ጋር እንደዚ ትሆኛለሽ አለቻት። ስራይን እንኳን ጠንቅቄ ሰርቻለሁ ሁለተኛ ስሪውታል ሽኝ እሰራዋለሁ ብላ ያንን የታዘዘችውን ወይንም ምንድን ነው ደግሜ ልሰራላት የፈለገችው ብላ ወደ ክላስ ስታመራ የፍቅር ስራ እንደሆነ ይታወቃል። ፍቅር ምን አሉ ፍቅር በዚህ ልክ ለምን እንደዚህ ክፋት ትሰሪያለሽ? ቆይ ምን አድርጌሽ ነው? ለዛሬው ይህንን ድርጊት የሰራሽውን ስራ እሰራለሁ፣ ሁለተኛ ግን ብትፈጽሚ እውነቱን ለእናትሽ እነግርብሻለሁ። እኔም በባዕድ ከምሽ ምን ትጠቀሚያለሽ? አለቻት። የገዛ ልጇም ጠግባ ውጭ ላይ ወታለች። ቤዛ መውጣቷን ከዛ ቤት ስትሰማ እኔ ቤት ነኝ ብላ ታለች። እኔ አንቺ ቤት ለምንድን ነው የሚመጣው ስትልም ደግሞ ለቤዛ ተንኮለኛዋ መልሳላታለም። ስራ የፈለገው እኪንጎን የባርኮቴ እናት ወይዘሮ ታለም ችግር የለም አንተ የተመረቅህበት ሙያ ካለ እኔ አስቀጥረሃለሁ ብላ ስልክ ቁጥሩን እንግዲህ ከጥበቃው ጋር እንለዋወጡ አድርጋለይ። ፍቅሩን ለመግለጽ ፈርቶ የእራት ግብዣ ጋብዞ ያባስጡታ ያበረከተላት ባቡሬም አይገባትም የምወዳት ልጅ ብሎ እነግሯታል። ምን አይነት እድለኛና ጥሩ ልጅ ናት፣ አንተን ወደደች እያፈቀረች አለችው። አይናአይኗን እያየሁ ብነግራትኮ አይገባትም፣ የሆነች ደደብ ናት እያለ እየሳቀባት ነው። እናቱ ልጄ አፍቅሯል ወይ ከስቶብኛል፣ ሰሞኑን ጥሩ ጓደኛ ቢዝልኝ ደስ ይለኛል፣ ጓደኛ ይዟል። ይችላሉ ብላ ለቀመጠል ብትነግራትም፣ ቀመጠል ደግሞ ልትነግራት አልፈለገችም። ልክ እንደ ሰላም አይነት ስትላት፣ አው እሷንማ ቢያገባልኝ ምንኛ በታደልኩኝ ብላ ነገረቻት። ይህንን ያክል ደስተኛ ትሆኛለሽ ብላ ደግሞ ለእናቷ መልሳላታለች። በጉልበትና በኃይል ኪንጎን የራስሽ ለማድረግ አትፈልጊ አንቺ ወንድ ልጅ የመያዙ እጅሽ ላይ ነው ያለው። በሲስተምና በእንትን መጠቀም ትችያለሽ ብላ በልህነት ሳይሆን በጥሩ መልክ ፍላጎቱና ፍቅሩ ደግሞ የእሱ እንዲበልጥና እሱ እንዲፈልጋት ነው እያደረገችው። እሱም በደንብ ስራ መስራት አለብኝ እኔ ባልሽ እንደመሆኔም ማላፊነት አለብኝ ብሏታል። ስለ አስቸገርኮና። ተቆጥችህም ከሆነ ይቅርታ ብለዋለይ ሀወ ትንሽ እልህኝነትሽ አስቸግረሽኛል፣ ብሏት እሱ ደግሞ ለቅምጥል እነግሯታል። አደይም ወደ ቤት ሄዳ ቤተሰብን ወይም የአደይን እናት ጠይቃለች። የፍቅርን መጥፋት ስትሰማ እንዴት እንደዚህ ሊሆን ይችላል ከቤት ወታ ማታቅ ልጅ ብላ ወደ ቤት እንግዲህ በሰላም እንድትመለስ ከቤት ጠይቃ ወታለች ያደ ከዴቭ ጋር መሆኗ ይህን ያክል ያበሳጭሽ የቻለ እውነቱ ምንድን ነው ብላ ለፍቅር ብትጠይቃትም ፍቅር ደግሞ ዴቨን ስለምትወደው እውነቱን መናገር አልፈለገችም። በዚያ የተነሳ ደግሞ እህቷን ቤት እየበጠበጠቻት ትገኛለች። አሸናፊ ይችል እግሯን ስብራን ማደርጋት አድርጋት እንዴት እናቷን ትናገራለች በዚህ ልክ ብሎ አደይ ያስጠንቅቋለ። በእናትና በልጅ መካከል እንዳትገባ ፍቅር፣ በጣም አስቸጋሪ ላናት ከሷ ጋር እልህ ባትጋባ መልካም ነው ስትል አስጠነቅቋል። ገጠር ከሄደ እንደቆየና ገጠርም እንደናፈቀው እንዲሁም የኪንጎ ጓደኛ ደመቀ ደግሞ ገጠርም እንደሄደበት በዛ ማንስቶ አስጠንቅቆታል። ያደይ አባት ስለ እመሬቱ አስበው እነኛ ልጆች በሰዓቱ ብታስጠነቅቁልኝ ዛሬ መሬቱን ሊከራከሩኝ አይችሉም ነበረ ብለው ሲናገሩ አለልኝ የተባለው ከእሳቸው ስር ተቀጥሮና የእሳቸው ታዛዥ ደግሞ እኛ የእርሶን መሬት ውሃ ከማጠጣት ውጪ ምንም ጥቅም አግኝተናል ነው እኛ የእናንተ አሽከር ከሆነን የእርሶ አሽከር ከሆነን በጣም ቆይተናል ልጆቹ ስለመሬታቸውን ቢከራከሩ የአባታቸው ንብረት ድርሻቸው ነው ሸጣችሁ መሬታቸውን የሚገባቸውን ድርሻቸው። ስጡ ብሎ ላደይ አባት ሲናገር፣ አንተ እንዴት ብትደፍረኝ በዝ ልክ ትናገራለህ? በል ደብድብልኝ፣ እዛ ጋር አሰረውና ግረፈው አሉት ለጫን ለጫንዬ አለልኝን ታውቀው የለም ወይ? ያው መጠጥ ይጠጣል እየሰክራል። እንዴት እንደዚህ ብለህ ይሄን ያክል በትር በእሱ ላይ እንዲደርስ ትፈርድበት? አለ ብሎ ለአደይ አባትህ ተናግሯል። የአደይ አባትህ በጣም ተናዷል። ጫንዬም አለልኝም መክሮታል። እባክህ እንደዚህ ብለህ አትናገር፣ ዝም በል እያለ አስጠንቅቆታል። እሱ ደግሞ እውነቱን ፍርጥ አድርጎ ስለተናገረ ነው ዴቭም ለአባቷ ለመናገርም ቢያስፈራው እናቲቱም አላወቁም። አብሮ ተከትሎ ሄደው ደመቀ እውነቱን አንተ የተሰማን ሁሉንም ንገረኝ፣ እኔ ፍርጥ አድርጌ ልናገርና ያበጠው ይፈንዳ ብሎ ለሱ ነግሮታል። ፍቅር መንገድ ላይ ተቀምጣ ብርዱ እንግዲህ የአጮላት የቤዛ ተንኮለኛ ወንድም ድንገት ደርሶባታል። በጣም እፈርታለኝ። እሱ ያግታት ይሆን? ወይንስ ምን ያደርጓት ይሆን? እናት ልጇን ታገኛት ይሆን? ፍቅር ወደ ትሄድ ይሆን? ያደይ አባት ደግሞ ጋብቻውን ይቀበሉ ይሆን? ወደ ዴቭ ጠጋ ጠጋ ያለችውና ዴቭን እያቆላመጠችና ዴቭን ልንከባከበው የምትለው ብርሃን ደግሞ ምን ገጥማት ይሆን የሚለውን ያንን በቀጣይ ክፍል የምናይ ሆነው፣ ቤተሰብ ለቻናሉ ሰብስክራይብ ያደረጋችሁ፣ አዲስ የሆናችሁ ሰብስክራይብ አድርጉ፣ እንዱም ላይክ እና ሼር በማድረግ ደግሞ ቻናሉን አበረታቱ ትላሉ። ቀጣይ በሌላ ቪዲዮ እስከምንገናኝ ባይ ባይ ቤተሰብ። ፍቅር ተንኮለኛ ወይዘሮ ታለም ወላጅ እና